ሰላም ቤተሰብ እንዴት ናችሁ ደህና ናችሁ ወ የዛሬ እንግዲህ ሀይሚና ብሩኬ ብሩኬ ማለት ነው ፕራንኩ አሪፍ ሆኖ ነገር ግን በዚህ ልክ ደግሞ ፕራንክ በታረግ ባይነኝ ማለት ነው ምክንያቱም ታውቃለችሁ ከዚህ በፊት እራሱ ሀይሚ ብዙ ጊዜ ፕራንክ አድርገዋለች ነገር ግን እኔ የማደርገውን እራሴ አውቃለሁ ብሎ ነበረ ብሩኬ ከዚህ በፊት ማለት ነው እና ያኛውን ነገር ነው ያስከፈላት ማለት ነው ነገር ግን ማለት ነው የሆነ እኔ እንጃ ለምን እንደሆነ ባላቅም ፕራንክ ሲደራረጉ ይኮራረፋሉ ገባችሁ አይደለ ይጣላሉ ከዘድ ገና ሁለት ቪዲዮ ሶስት ቪዲዮ ላይ ነው የሚታረቁት ማለት ነው ይሄ ነው የሚያስጠላኝ እንጂ ሌላ ነገር ምንም ችግር የለውም በየቀኑ ፕራንክ ተደርጋችሁ በየቀኑ ተነጋግራችሁ በየቀኑ ብትፈቱ ደስ ይለኛል ግን እናንተ ችግሩ ምንድን ነው ፕራንክ ትደረጋላችሁ ከዛ በኋላ ደግሞ ትኮራረፋላችሁ ትጣሉና ነው የምትለያዩት እንጂ እሺ ምናምን ብላችሁ ወይም ደግሞ አግኝተናል አግኝተኛል ብላችሁ አትለያዩም ማለት ነው እና ለምን እንደሆነ አላውቅም ግን ብሩኬ ደግሞ በዚህ ልክ ሀይሚን አታናድዳት እና ደግሞ ሌላ ደግሞ

መጀመሪያ ፍርቶ ነበር ካያችሁት ማለት ነው። ብሩኬ ግን ልጅቷ በፍጹም የምትፈራ ልጅ አይደለችም። አይነ ደረቅ ናት። ያው ጓደኛችን ናት ምናምን ብለዋል እናቃታለን ከዚህ በፊትም ማለት ነው። ነገር ግን እሷ ምንም አልፈራችም። ገባችሁ አይደለ። አልጋ ላይ ስተኛ ምንም ብሩኬ ግን እየፈራ ነው ራሱ የነበረው ማለት ነው። ነገር ግን ይሄ አልጋ ላይ ምናምን ምናምን ፕራንክ ማድረግ ምናምን ማለት ነው ይቅር። የእውነት ይቅር ማለት ነው። ምክንያቱም ሀይሚም ደሞ አንተን ባትወድ ባታከብር ኖሮ በዚህ ልክ አንተን እንደዚህ አትናደድም ነበር። ገባ አይደለ። አንተም ደሞ ሀይሚ እንደምትናደድ ስላወቅ ነው እንደዚህ ፕራንክ ያደረጋት ብዬ አስባለሁ። ነገር ግን በዚህ ልክ ደግሞ ፕራንክ መደራረግ ይቅርባችሁ ማለት ነው። የምሬን ነው። እኔ ለምን እንደሆነ ባላቅም ማለት ሌላ ነገር ተደራረጉ፣ ግን አልጋ ላይ የሆነ ነገር እንደዚህ ጓደኛ ላይ ማገጠባት፣ ጓደኛን ይዞ አልጋ ክፍል አገኘት ምናምን የሚለው ነገር ቢቀርባችሁ ይሻላል። ግን እኮ ፕራንክ ራሱ ሁሉም ፕራንክ አድርጓል። ገባችሁ አሁን ይሄ ሰሞን ደግሞ በጫት ተይዟል ካያችሁት ሁሉም ሰው ማለት ነው እና ሁሉም ነው የሚደራረጉት፣ ሁሉም ይኮራረጃሉ። ፕራንክ ራሱ የሚያደርጉት ፕራንክ ራሱ ጠፍቷል የምር እና ነገር ግን አትፍረዱባቸው የሆነት እና ሀይሚን ይቅርታ ጠይቃት ብሩኬ ማለት ነው። ምን መሰለህ አሁን ለሀይሚ በቃ ምርጥ ስጦታ አግዘና ይቅርታ ጠይቃት ማለት ነው። እና እናንተ ተኮራርፋችሁ እንድትቆዩ አንፈልግም እኛ። በተረፈ እኔ ቤተሰብ ሰላማችሁ ይብዛልኝ ባይባ